ሰላም ጤና ይስጥልን፣ አድማጭ ተመልካቾቻችን መስከረም 30 2018 ዓ ም ለታዊ መረጃዎችና ዘገባዎች እየመጣቻለሁ መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ባፍሮት ጋብዛለሁ። እንደዚሁም ደግሞ ሐሳብ አስተያየት ቢኖራችሁ ጥቆማ ዜና ጂሜል ዶት ኮም ሁሉ ሁልጊዜ በዲስክሪፕሽን ላይ ታገኙታላችሁ። በዚህ የኢሜል አድራሻ መልእክቶችን መላክ ትችላላችሁ። እየላካችሁ ስለሆነ ነው ብዙዎቻችሁ በእጅጉ የማመሰግነው የተለያዩ ሐሳቦችን ጥቆማዎችን እያደረሳችሁ ነው የምትገኙት። ሁልጊዜም እንደምለው ሐሳብና አስተያየቶች እንዲሁም ደግሞ ጥቆማዎች በተለይ የምትሰጡ ከሆነ ደግሞ ጥቆማ የምሰጡበት ተቋም ወይም ደግሞ የሚመለከተው አካል አድራሻ አብሮ ቢካተት መልካም ነው። ከዚህ አንፃር እንግዲህ ከአዲስ አበባ በተለይ የተለያዩ ጥቆማዎችን በየአካባቢው እየላካችሁ ነው፣ ከተቋማት ከመስሪያ ቤቶች፣ ይህንንም አብራችሁ እንድትልኩ በአክብሮት ጠይቃለሁ። ስለሌላው ተሳትፏችሁ ግን በእጅጉን የማመሰግነው አሁንም ወደፊት ሀሳብ አሳይቶች ኑሯችሁ በዚሁ አድራሻ ተጠቀሙ። እንዲሁም ደግሞ ማህበራዊ ሚዲያ መልእክት መላላኪያ መንገዶች አሉ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ስለሆነ በእጅጉ አመሰግናለሁ። በርካቶቻችሁ ላይክ፣ ሸር፣ ሰብስክራይብ ይህ እንግዲህ ለሌሎቹም መረጃው እንዲደርስ እና የመረጃው ተደራሽነት እንዲሁም ደግሞ የቻናሉ ተከታዮች ቁጥር እንዲያድግ ይህን እያደረጋችሁ ስለሆነ በእጅጉ አመሰግናለሁ። አልፎ አልፎ እንደዚሁ ሱፐር ቻት እየገዛችሁ እንደዚሁ ድጋፍ የምታደርጉትንም እንደዚሁ አመሰግናለሁ። በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። በአማራ ክልል ያለውን አጠቃላይ የግንባር ዝርዝር መረጃ፣ የውሎ መረጃዎች የምትከታተሉ ይሆናል። እየተከታተላችሁ አብራችሁን እንድትቆዩ ነው። በአፍሮቲም ጋብዘው ከዛ በፊት እንግዲህ በርከት ያሉ አስተያየቶችን አድርሳችሁኛል። እነሱን በሌላ ሰዓት መለስባቸዋለሁ። የያዝኳቸው መረጃዎች አጠር አጠር እያደርኩ ለእናንተ የማደርስ ይሆናል። ከፕሬስ ነፃነትና ከጋዜጠኞች ጋር በተያያዘ ትላንትና መሻሹን ጀምሮ ከወጡ መረጃዎች መካከል የኢትዮጵያ ጋዜጠኞች ውስጥ እንግዲህ ጋዜጠኛ ተስፋለም ወልደየስ በፕሬስ ነፃነትና እንደዚሁም ደግሞ በጋዜጠኝነት በገለልተኝነት ኃላፊነትን በመወጣት በእጩ ሽልማትነት ቀርቧል። ጋዜጠኛ ተስፋዓለም ወልደየስ ሁለቱ ተቋማት በጋራ በሚሰጡት የፕሬስ ነፃ ጀግና ጋዜጠኝነት ሙያ ነው እንግዲህ ከአለማችን ሰባት ጋዜጠኞች ጋር ለሽልማት የተመረጠው ኢንተርናሽናል ፕሬስ ኢንስቲትዩት እና ኢንተርናሽናል ሚዲያ ሰፖርት የሚባሉ ሁለት የጋዜጠኝነት የጋዜጠኞች ድርጅቶች በሚያዘጋጁት ሽልማት ታጭቷል። ተስፋ አለም ተስፋ አለም ለዚህ እየታጨው በጋዜጠኝነት ስራ እንግዲህ በገለልተኝነት በመስራት እንዲሁ ደግሞ በአስቸጋሪ የፕሬስ አፈና ባለባቸው ሀገራት ኃላፊነትን በመወጣት ነው የጋዜጠኝነት ኃላፊነትን ከዚህ አንጻር ጋዜጠኛ ተስፋ አለም ወልደየስም ለዚህ ሽልማት በመታጨቱ ደስተኛ መሆኑን ገልጿል። እንግዲህ በዚህም ይሄ ሽልማት ለብርቱ ጋዜጠኞች እንዲሁም ደግሞ በአስቸጋሪ ሁኔታው ስራቸውን ለሚሰሩ እና በስደት ለሚገኙት ጭምር የታሰበ ሽልማት ነው ሲልም እንግዲህ ሽልማቱን ለሌሎችም ጭምር የሚገባ መሆኑን ገልጿል። ጋዜጠኝነቱን ከስደት በመመለስ በኢትዮጵያ አስቸጋሪ የሚዲያ ፕሬስ አፈናን በመቋቋም በገለልተኝነት በመስራቱ ለዚህ ሽልማት እንደታጨ ተቋማቶች እንግዲህ በአወጡት መግለጫ አሳውቀዋል። በዚህ በኢትዮጵያ ከዚህ በፊት ይህንን ሽልማት በኢትዮጵያ ያሸነፈው እስክንድር ነጋ ነበር። በጋዜጠኝነት ዘመኑ ይህንን ሽልማት ካሸነፉ እንግዲህ ጋዜጠኞች ተስፋለም ወልደየስ ከእስክንድር በመቀጠል ሁለተኛው ኢትዮጵያዊ ጋዜጠኛ ይሆናል ማለት ነው። እንግዲህ የኢትዮጵያን ጋዜጠኝነት በተመለከተ በየቀኑ የሚወጡ ሪፖርቶች፣ በተለይ የጋዜጠኞች መብት ተሟጋች እና ተከራካሪ ድርጅቶች በሚያወጧቸው አመታዊ ሪፖርቶች፣ በየጊዜው በሚወጡ ሪፖርቶች እንግዲህ የኢትዮጵያ ጋዜጠኝነት ስራ እጅጉን ፈታኝ መሆኑን ነው መረጃዎቹ የሚያሳዩት። በርካታ ጋዜጠኞች ታስረዋል። በርካታ ጋዜጠኞች ተሰደዋል። በርካታ ጋዜጠኞች ደግሞ እንደዚሁ ሳንሱር፣ አፈና እያደረጉ ስራዎቻቸውን በአግባቡ እንዳይሰሩ እየተደረጉ መሆናቸውን ነው መረጃዎቹ የሚያሳዩት። የህወሓት ጦርነት ከተቀሰቀሰበት ጊዜ ጀምሮና 2018 ለውጥ ሲመጣ የኢትዮጵያ የፕሬስ ነፃነት አውዱ ይሰፋል ተብሎ ተጠብቆ የነበረ ቢሆንም ግን አሁን ከነበረበት በእጅጉ ወደ ከፋ ሁኔታ ተወርዶ ነው የሚገኘው። ኢትዮጵያ በታሪክ በአፍሪካ እና በሰሐራ ቀጠና ካሉ ሀገራት በጋዜጠኝነት በማፈን ደረጃ እንደዚሁ እንግዲህ ላለፉት ሁለት ዓመታት ከቀዳሚዎቹ ተርታ የምትመደብ ሆናለች። ለወትሮ ኤርትራና የተለያዩ የምስራቅ ኤዥያ ሀገራት በዚህ ደረጃ ውስጥ ይገኙ ነበር። አሁን ኢትዮጵያ ወደዚህ ደረጃ ከፍ ብላለች። እንግዲህ ያው አብይ አህመድ ለጋዜጠነት ስራ የፈጠሩትን አስቸጋሪ የሚዲያ ሁኔታ የሚያሳይ ነው። ሰሞኑንም ጋዜጠኞች መታሰራቸውን ተከትሎ ሲፒጀ መግለጫ ማውጣቱ ይታወቃል። ወደ ሌሎች መረጃዎች እቀጥላለሁ። ወደ ሌሎች መረጃዎች ስቀጥል ወደ ወልቃይት የሚወስድን መረጃ ነው የማስከትለው። ኮሎኔል ደመቀ ዘውዱ የትግራይ ተፈናቃዮችን ጥሪ በተመለከተ ትላንትና በኢትዮጵያ መገናኛ ብዙኃን የመንግስት ሚዲያዎች ያሰራጩትን ጥሪ ተከትሎ ከወልቃይት አካባቢ እንደዚሁ የተለያዩ ጥያቄዎች እየተነሱ ነው የሚገኙት። እነዚህ ይሄ ጥሪ የማን አጀንዳ ነው? መጀመሪያ መሰራት ያለበት ስራ ተሰርቷል ወይ? ነባሩ ህዝብ ጥያቄው ተመልሷል ወይ? የሚሉ የተለያዩ ጥያቄዎች እየተነሱ መሆናቸውን አካባቢ የወጡ መረጃዎች ያሳያሉ። ኮሎኔል ደመቀ ይህና አቶ አሸተ ደምለው፣ የዞኑ ዋና አስተዳዳሪ እና ምክትል አስተዳዳሪ ያቀረቡት ጥሪ ከተሰማ በኋላ የወልቃይት የማንነት አስመላሽ ኮሚቴና የወልቃይት ተወላጆች የተለያዩ ጥያቄዎችን እያነሱ ነው የሚገኙት። እንግዲህ ባለፉት አምስት ዓመታት የህዝቡን ነባሩን ህዝብ ጥያቄ በተመለከተ ጫፍ የተደረሰበት ጉዳይ ምንድን ነው? ይህንን አስተዳደሩ ምን አሳክቷል? አሁን ተፈናቃዮችን ለመመለስ ጥሪ እያቀረበው የማን አጀንዳ ነው? የሚሉ ጉዳዮችም እየተነሱ ነው የሚገኙት ከተነሱ ጥያቄዎች መካከል የማንነት ጥያቄ እና የወሰን ጉዳይ እልባት አለማግኘቱ አሁንም እጅግ የህዝቡ ጥያቄ ነው፣ አሳሳቢም ጉዳይ ነው። በዚህ መሀል ይሄ ጥያቄ ሳይመለስ ጥሪ የመተላለፉ ምንድን ነው እየሆነ ያለው እያሉ እየጠየቁ ነው የሚገኙት። ከ1972 እስከ 2012 ለ40 ዓመታት በአካባቢው ለተፈጸመ ግፍና ሰቆቃ ተገቢ ካሳ ሳይከፈል የበደል ካሳ ምላሽ ሳይሰጥ አሁንም ተፈናቃዮችን መመለስ ጋር በተያያዘ የተወሰነው ውሳኔ የማን ግፊት ነው የትግራይ ተፈናቃዮች የትግራይ ተፈናቃዮች እንጂ የትግራይ ፖለቲካ ወደ ወልቃየት ተመልሶ እንደማይመጣ ምንድን ነው መተማመኛው የሚሉ ጥያቄዎች እየተነሱ ነው የሚገኙት። እንግዲህ የትግራይ ተፈናቃዮች አገራቸው ስለሆነ በየትኛውም አካባቢ ሰርተው የመኖር መብታቸው እንደማንኛውም ዜጋ ሊረጋገጥ ይገባል። ይሄ ትክክል ቢሆንም ግን እነዚህን ተፈናቃዮች ተከትሎ የትግራይ ፖለቲካ አብሮ ወደ ወልቃየት እንደማይመጣ እነ ኮሎኔል ደመቀ ዘውዱ መተማመኛቸው ምንድን ነው የሚል ጥያቄ እየተነሳ ነው የሚገኘው። ሌላው የአማራና የትግራይ ህዝብ ከፖለቲካ ዲስኩር ያለፈ እውነተኛ ግንኙነት በሰላምና መረጋገጥ መቅደም የለበትም የሚሉ ጥያቄዎችም እንደዚሁ ተነስተዋል። ሌላው የትግራይ ተፈናቃዮች የመኖር መብቱ በህግ ሲረጋገጥላቸው የነባረው ህዝብና የህዝበ ውሳኔ ጉዳይ ምንድን ነው እየታሰበው የሚሉ ጥያቄዎች ተነስተዋል። ተፈናቃይ ከመመለሱ በፊት ህዝበ ውሳኔ ወይም ደግሞ የነባረው ህዝብ ጥያቄዎች መመለስ አለባቸው። በዚህ ሁኔታ እንግዲህ ታሪካዊ ሁኔታው ሁሉንም እኩል የማያስተናግድና በዚህም የታሪካው ውድ የሌለው መሆኑ እየታወቀ ተፈናቃይ ከተመለሰ በኋላ ህዝበ ውሳኔ ይደረጋል የሚለው የማንነት ጥያቄውን ችግር ውስጥ እየከተተ ውሳኔ እንደሆነ እየተገለጸ ነው የሚገኘው። እንግዲህ ከዚህ ጋር በተያያዘ በምን ጉዳዮች ላይ ግፊትና ስምምነት ተደርጎ ጥሪ እንደቀረበ እስካሁን ድረስ የታወቀ ነገር የለም። ከታች ግን እነዚህ ጥያቄዎች እየተነሱ ነው የሚገኙት። ምናልባት ምላሽ የሚሰጡ ከሆነ በኮነ ኮሎኔልና አቶ አሸተ በዚህ ጉዳይ ከህዝብ የተነሱትን ጉዳዮች በተመለከተ ምን አይነት መተማመኛዎች እንደተደረሱ በሚዲያ ለመጠየቅ ይሞከራል። ሌላው ህወሀት አሁን ማስጠንቀቂያ እየሰጠ ነው የሚገኘው የአማራ ሚዲያ ኮርፖሬሽን በተደጋጋሚ የወልቃይት ሰቲት ሁመራ ዞንን በአማራ ክልል ስራ አድርጎ የሚዘግበውን ዘገባ በተመለከተ የትግራይ ኮሚኒኬሽን የጊዜያዊ አስተዳደሩ ቢሮ መግለጫ አውጥቷል። በመግለጫው ማስጠንቀቂያ ሰጥቷል። የፌዴራል መንግስቱ የፕሪቶሪያዊ ሰላም ስምምነት በተደጋጋሚ እየተጣሰ ዝም ብሎ ይመለከታል ሲል ነው እንግዲህ መግለጫ ያወጣው። በዚህ ጉዳይ ላይ በተለይ የአማራ ሚዲያ ዘገባዎችን በተደጋጋሚ እየተከታተለ መግለጫ የሚያወጣው የጊዜያዊ አስተዳደር ግንኙነት ቢሮ ዛሬም ይህንን መግለጫ አውጥቷል። እንግዲህ በተደጋጋሚ በዚህ መግለጫ ላይ ወልቃይት አሁንም በትግራይ ውስጥ እንደሆነ ተደርጎ እንዲቆጠር በተደጋጋሚ ጥሪዎችን እያቀረቡ ነው የሚገኙት። እንግዲህ ህወሃት ከነበረበት ገናና ፖለቲካ ጉልበት አሁን የአንድ ሚዲያን የዕለታዊ ዘገባ ለማስተባበል እና በዚህ በኩል መግለጫ በማውጣት ላይ ተጠምዶ ነው የሚገኘው። ከዚህ ጋር በተያያዘ እንግዲህ ህወሃት አሁን ከፖለቲካ ትንሳኤውን ለማረጋገጥም እንደዚሁ አፈራራ አግፎ እየተነሳ ነው የሚገኘው። ሰሞኑ እንግዲህ በተከታታይ እየወጡ ባሉ ዘገባዎች ከዚህ ጋር በተያያዘ ባለማጣ ቀጠና የህወሃት ታጣቂዎች ዝግጁ እንደሆኑ እንደዚሁ ትዕዛዝ ተላልፏል የሚል መረጃ ወጥቷል። የህወሃት ከንቲባ እንግዲህ ከተማው ሶስት ከንቲባ ነው ያለው። አንደኛው የአማራ ብልጽግና አካባቢ ሲያስተዳድር የወከላቸው ከንቲባ ሁለተኛው ህወሃት የወከለው ከንቲባ፣ ሶስተኛው ደግሞ በእነ ጌታቸው ረዳ ጊዜው ያስተዳድር በኩል የነበሩ ከንቲባዎች አሉ። አሁን እንግዲህ የህወሃቱ ከንቲባ ያው ከታጣቂዎች ጋር አክቲቭ ሆኖ እየሰሩ ነው። ሌሎቹ ግን ተሰደዋል፣ አካባቢውን ለቀው። እሱን ጨምሮ የአርሚ አዛዦች ራያ ቆቦና ራያ ለማጣ አዋሳኝ በሆኑ ቀበሌዎች ላይ የህወሃት ታጣቂዎች ምሽጎቻቸው እንዲያጠናክሩ ትዕዛዝ ስለመሰጠቱ ዛሬ ከሳብ በኋላ ከአለማጣ የወጡ መረጃዎች ያሳያሉ። ከመሆኒም ከአዲ ጉዶም ተብሎ ከሚጠሩ አካባቢዎች ወደ አለማጣም እንደዚሁ ተጨማሪ ኃይል እያቀረቡ ይገኛሉ። ከጎላጆ ወደ አየር ማረፊያ፣ ወደ አዲስ ቅኝ ቀበሌ ተጨማሪ ኃይል እያጓጓዙ እንደሆነ መረጃዎች ጠቁመዋል። ኮባ መንደር፣ ራያ መንደር፣ አዲስ ቅኝ ቀበሌ፣ ጃሮታ ቀበሌ ጨምሮ ከሰዓት ወደ እነዚህ አካባቢ ተጨማሪ እንቅስቃሴዎች አሉ። ጉበና መንደርን ጨምሮ ምክንያቱ ይላሉ የመረጃ ምንጮቹ፣ ምክንያቱ ዛሬ መከላከያ በርካታ ቁጥር ያለው ኃይል ከሀራ ወደ ወልዲያ እንዲሁም ከወልዲያ ወደ ቆቦ ከሀራ ወደ ቆቦ ወደ ሆርማት ጮቢበር የማስጠጋቱንና ያለማቋረጥ በርካታ ኃይል ማንቀሳቀሱን ተከትሎ ነው። የህወሀት ወታደራዊና የፖለቲካ ሰዎች በአካባቢ ያላሉ ታጣቂዎች ይህንን ትእዛዝ እየሰጡት መከላከያ ከወትሮ በተለየ ቁጥር ያለው ኃይል ወደ ከወልዲያና ከሀራ ከቆቦ ወደ ጮቢበር ዋጃ ቀጠና እያስጠጋ ነው። ዋጃ ማዶ ተብሎ የሚጠራው አካባቢ የሰሞኑን የህወሓት ታጣቂዎች የነጠቁትን የመከላከያ ካምፕም ታጣቂዎቹ ለቀው እንዲወጡ ትእዛዝ ተሰጥቶ ነበር። ታጣቂዎቹ ግን ለቀው አልወጡም። ተጨማሪ ኃይል ነው ወደ አካባቢው እያስገቡ የሚገኙት እህ በዚህ አካባቢ ያለው ውጥረትም ይህንን ነው የሚመስለው። ታጣቂዎቹ በተቃራኒ ዋጃ ጤና ጣቢያ፣ ትምህርት ቤትን ጨምሮ ተጨማሪ ኃይል ወደ አካባቢው ስለማጓጓዛቸው እንዲሁም ደግሞ ሲቪል ለባሽ ታጣቂዎችን ወደ ቆቦ አንዳንድ አካባቢዎች ማሻገራቸውና በተለይ በነዚህ ቦታዎች ተጨማሪ ቦታዎች አሉ። በነዚህ ቦታዎችም እንደዚሁ አዲስ እንቅስቃሴዎች መኖራቸው ነው የተገለጸው። ከጮይበር በትይዩ ባሉት ጃሮታ አገዳ ቀበሌ፣ ድንጋይ ቀበሌ፣ አርገሞ ቀበሌ፣ አዲስ ቀኝ ቀበሌ፣ ዋልካ ማዶ እንዲሁም ደግሞ ትምህርት ቤት፣ ዋጃ ጤና ጣቢያ፣ ጥሙጋ ጣቢያ እና ጃትሮፋ ተብሎ የሚጠራው አካባቢ፣ ሀረሌ ገደራ፣ ጎቱ፣ ሰሌን ውሃ፣ ኩቢ፣ ድርባ ገደሩ፣ ቦታ ማርያም፣ ኩቢ ቀርሳ፣ ተክለ ሃይማኖት፣ መኳሌንጫ እና ደጋ ቀበሌ በሚባሉት አካባቢዎች እንደዚሁ ዛሬ ከሰዓት በኋላ ታጣቂዎቹ እንቅስቃሴ ላይ ስለመሆናቸው እየወጡ መረጃዎች ያሳያሉ። ትናንትና በኮረምና በአካባቢው ባለማጣና በአካባቢው የነበሩ አጠቃላይ የህዋት ታጣቂዎችንም ስምሪትና እንቅስቃሴ በተመለከተ ተከታታይ መረጃዎች ወደ እናንተ አድርሻለሁ። ወደ ሌላው መረጃችን ወደ ደቡብ ጎንደር የሚወስደን ነው። ዛሬ እንግዲህ አፍላ ውጊያ እየተደረገባቸው ካሉ አካባቢዎች መካከል ደቡብ ጎንደር ስማዳና፣ ምስራቅ ጎጃም ደግሞ እንደዚሁ ጎንቻና መርጦ ለማርያም አካባቢ ይጠቀሳሉ ከእነዚህ አካባቢ ያሉ መረጃዎችንም እንደዚሁ አደርሳለሁ። ስማዳ ረፋድ ጀምሮ ወደ ጸዶዬ ቀጠና ከተንቀሳቀሰ የመንግስት ኃይል ጋር ውጊያ ስለመደረጉ መረጃዎች ገልጸዋል። በውጊያው ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። ከወገዳና ከስቴ ምክሬ አቅጣጫ ከሁለት ግንባር ከመጣ የመንግስት ኃይል ጋር ነው ውጊያ እየተደረገው ወይም ደግሞ ውጊያ የተቀሰቀሰው። የመንግስት ኃይል ፋኖን ለመክበብ በሌሊት በአካባቢው ስምሬት ወስዶ ከመጣ በኋላ በዲሽቃ በሞርተር የታገዘ ውጊያ በአካባቢው ተደርጓል። በተለይ አርቢት እና የኳሳ አቅራቢያ ብርቱ ውጊያዎች ስለመደረጋቸው መረጃዎች ጠቁመዋል። እንግዲህ በአካባቢው የፋኖ መሪዎች እና ኮሚሽነር አበበ መልኬን ኃይሌ ጀኔራል ኃይሌ ዘውባንተ ክፍለ ጦርን ለማጥቃት እንግዲህ ጀኔራል መላኩ የተባለው የመከላከያ አዛዥ ጭምር ከክምር ድንጋይ ከንፋስ መውጫ እንደዚሁ ለሁለት ቀናት ተጨማሪ ኃይል ካጓጓዘ በኋላ ነው እንግዲህ የዘመቻ የተከፈተው። እስካሁን ድረስ በአካባቢ በነበረው ውጊያ የደረሰው ጉዳት በዝርዝር አልታወቀም። ከዚህ በፊት በዚህ ቀጠና እንደዚሁ የሦስት መቶ ሦስተኛ ኮር አዛዥ ጀኔራል ተሾመ ይመርም ተመሳሳይ ተከታታይ ዘመቻዎችን ማድረጉ ይታወቃል። ምናልባት ዝርዝር የውጊያ መረጃዎች ሲደርሱ ወደ እናንተ የማደርስ ይሆናል። ወደ ምስራቅ ጎጃ መርጦ ለማርያም የወስደን መረጃ ላስከትል። መርጦ ለማርያም ዛሬ ከረፋድ ጀምሮ በተለያዩ አካባቢዎች ውጊያ እየተደረገ ነው የሚገኘው በመርጦ ለማርያም ዙሪያና በመርጦ ለማርያም መሀል ከተማ። እንደው ደግሞ ውጊያው አስፍቶ እስከ ግንደወይን መገንጠያ ድረስ እንደዚሁ ውጊያዎች ሲደረጉ ውለዋል። ፈለገ ብርሃንን ጨምሮ ማለዳ ጀምሮ በዚህ አካባቢ ብርቱ ውጊያ እየተደረገ ነው የሚገኘው በአራት ግንባሮች ወደ ከተማው ፋኖ ማጥቃቱን ተከትሎ በመንግስት ወታደሮችም እንደዚሁ የአጸፋ ምላሽ እየሰጡ ውጊያው ቀጥሎ ውሏል። በዚህ ሰዓትም እንደዚሁ ውጊያው እንዳልቆመ ነው የታወቀው። የነፍስ ወከፍ መሳሪያዎች በፋኖ እጅ ገብተዋል። ውጊያው እንደቀጠለ ነው። በተለይ በጃን ገበያ፣ አሞራ ገደል፣ ሰኞ ገበያ አቡኒን ጨምሮ በተለያዩ ቦታዎች ውጊያው እንግዲህ ወደ በእነዚህ ቀጠናዎች የገባ ኃይል ጋር ነው ውጊያ የተደረገው። ከግንድ ወይንም እንደዚሁ መንግስት ከሰዓት በኋላ ተጨማሪ ኃይል ስለማስገባቱ እና ውጊያው ስለመቀጠሉ ከላይ ከተገለጹት ግንባሮች ባሻገር ከተማው ውስጥ ጉና ጉና ሸረፊት ሆስፒታል ደብረ አቆም እና በቦዛ ትምህርት ቤት እንዲሁም ደግሞ ቴክኒክናማ ኮሌጅን ጨምሮ አዎናይ ዶማ ተብሎ በሚጠሩ አካባቢዎችም እንደዚሁ ውጊያና ተኩስ መኖሩን የአይን ማኞች ከከተማው ገልጸዋል። እነዚህ አካባቢዎች ውጊያ ተደርጓል። የደረሰው ዝርዝር ጉዳት በውል አልታወቀም። ከመርጡለማርያም ባሻገር እንደዚሁም ፈለገ ብርሃን የአዲስ አበባን ዋናውን መንገድ ተከትሎ ውጊያ ተደርጓል። ይሄ ውጊያ እንግዲህ ከግንደወይን ወደ መርጡለማርያም ከሚንቀሳቀስ የተጨማሪ መንግስት ኃይል ጋር ከሳብ በኋላ የተደረገ ውጊያ ነው። ውጊያው ስላልተጠናቀቀ የደረሱ ዝርዝር ጉዳቶችን ማወቅ አልቻለም። ውጊያውም ደግሞ በርካታ ቦታዎችን የሸፈነ እንደነበር ከአካባቢ የወጡ መረጃዎች ያሳያሉ። ወደ ጎንደር ዙሪያ ስንሄድ በጎንደር ዙሪያ ከተማ ከጎንደር ዙሪያ ከተማ ከወጣይ መንግስት ኃይል ከወጣይ መንግስት ኃይል ላይም እንደዚሁ ድንገተኛ የደፈጣ ጥቃት ተፈጽሟል። በተፈጸመው የደፈጣ ጥቃትም እንደዚሁ ጉዳት መድረሱ ታውቋል። ረፋድ ላይ ከጎንደር ከተማ ወደ ማክሰኝት እንቅስቃሴ ላይ ከነበረ መንግስት ኃይል ላይ የተፈጸመው የደፈጣ ጥቃት ምንዝሮ ተብሎ የሚጠራ ቦታ ነው። እንግዲህ እዚህ ቦታ በተደጋጋሚ የደፈጣ ጥቃቶች ይፈጸማሉ እዚህ ቦታ ላይ በተፈጸመ የደፈጣ ጥቃት በአድማ ብተና ፓትሮል ላይ እንደዚሁ በአድማ ብተና አባላት ላይ ጉዳት ደርሷል የጉዳቱ መጠንና የጉዳቱ ሁኔታ በዝርዝር አለመታወቁን የአይንማኞች ገልጸዋል ገልጸዋል ይህን ተከትሎ በአካባቢው እንደዚሁ ተኩስ ነበር ለሰላሳ ደቂቃ የቆየ ሲሉ የማክሰኝት የመረጃ ምንጮች ይህንን ገልጸዋል እንግዲህ ሀይል ማጓጓዝ እና ሀይል ማስጠጋትን በተመለከተ አሁንም ከተለያዩ አካባቢዎች አማራ ክልል ከሚገኙ በርካታ የኃይል ክምችት ካለባቸው ከተሞች እና እንዲሁም ደግሞ ከተለያዩ ክልሎች ወደ አማራ ክልል ኃይል የማስገባት ስራው ዛሬ አሁንም ተጠናክሮ ቀጥሏል። ዛሬም በተለይ ከባህር ዳር ወደ ጎንደር አቅጣጫ፣ ከጎንደር ወደ ደባርቅ፣ ከደብረታቦር ወደ ጋሸና፣ ከወልዲያ ጋሸና፣ ከወልዲያ ቆቦ ሀራ፣ ከቆቦ ወደ ሀራ፣ ከመርሳ ከሀራ ወደ መርሳ ከደሴ ኩታበር ወገል ጤና፣ ከደሴ ጉጉፍቱ ወረኤሉ ጊምባ መካነ ሰላም፣ ካፋር ወደ ሃራ ዛሬም እንግዲህ ሰራዊት እየተጓጓዘ እንደሆነ ከየአካባቢ የወጡ መረጃዎች ያሳያሉ። እንግዲህ በጠዋት የመረጃ ጊዜ እንደተዘገበው ከየገባ ከሚገኘው ሰራዊት ጋር የኦሮሚያ ልዩ ኃይልም በመከላከያ መለዮ አብሮ ለዚህ ዘመቻ ወደ አማራ ክልል እየገባ መሆኑን መረጃዎች ጠቁመዋል። በተለይ በወለጋ አካባቢ በነበረው ዘመቻ ከመከላከያ ሰራዊት ጋር በመሆን የጸረ ሽምቅ ውጊያና የጫካ ውጊያ ልምድ አዳብረዋል የተባሉ የኦሮሚያ ልዩ ኃይል አባላት በመከላከያ መለዮ በወልዲያ ቀጠና ስለመግባታቸው መረጃዎች ይጠቁማሉ። የኦሮሚያ ልዩ ኃይል ጉዳይ ከተነሳ እንደዚሁ ሽመልስ አብዲሳ እንደዚሁ የአማራ ገበሬዎች በኦሮሚያ ክልል ብቻ ሳይሆን በሌላው አካባቢ ትጥቅ መፍታት አለባቸው በሚል መከላከያ ዘመቻ እንዳደርግ እየጠየቁ እንደሆነ የመረጃ ምንጮች ገልጸዋል። በጉራጌ ዞን ያለው የአማራ ገበሬ ትጥቅ መፍታት አለበት በሚል እንግዲህ ዘመቻ በመከላከያ እንዲደረግ ወለጋ እንዳለው ዘመቻ ሁሉ የኦሮሚያ ክልል የተለያዩ የጸጥታ ኃይልም አብሮ በጉራጌ ዞን ከመከላከያ ጋር እንደሚሰለፍ እንደዚሁ እዛ አካባቢ ያሉ የኦሮሚያን ክልል ጉዳይ የሚከታተሉ የመረጃ ምንጮች ገልጸዋል። በጸጥታ አመራሮች በኩል መከላከያ ስለመጠየቁ ነው እንግዲህ በኦሮሚያ ክልል የጸጥታ አመራሮች የታወቀው። ከዚህ በፊት ከኖኖ ወረዳ፣ ደቡብ ምዕራብ ሸዋ ዞን ወደ ጉራጌ ዞን አበሽጌ ዳርጌ ተደጋጋሚ ኃይል በማስገባት የኦሮሚያ ልዩ ኃይል ማለት ነው። በርካታ የአማራ ገበሬዎች ተጨፍጭፈዋል። በዚህም እንግዲህ ብዙዎቹም ታስረው እየተሰቃዩ ነው የሚገኙት። በዚህ ጭፍጨፋ እንደዚሁ እንግዲህ ያረኩት ነሽ መልስ አሁንም ጸጥታ ኃይላቸው ወደ እነዚህ አካባቢ ገብቶ ተጨማሪ ስምሪት እንዲወስድ ወደ ጉራጌ ዞን መከላከያን ጠይቀዋል ነው የተባለው። እንግዲህ ትጥቅ እናስፈታለን ስምሪት ይወሰድ የስምሪት ሲወሰድ እኛም እንደ ክልል አብረን እንዘምታለን ብለዋል ነው የተባለው። ከዚህ ጋር በተያያዘ እንግዲህ ካመያ ወረዳ ሁዳድ ሁለት ሁዳድ ስምንት በሚገኙ የአማራ አርሶ አደሮች ላይም እንደዚሁ ሰሞኑን ረጲዮላ ተብሎ የሚጠራው የኦሮሚያ ክልል ሌላው የሚልሻ ዘርፍ አደረጃ የሚልሻ ኃይል ዘመቻ አድርጎ ነበረ። እንግዲህ ዘመቻ ሲያደርግ የውተት ክፍቶ የተባሉ አርሶ አደሮች ምላሽ ሰጥተዋል። በዚህም እንግዲህ የቁጥራቸው ያልታወቀ የረቢዮላ አባላት ጉዳት ስለደረሰባቸው ለዚህ ነው እንግዲህ መከላከያ ይግባ የሚል ስምሪት እየተጠየቀው። በእርግጥ የተገለጸው ቦታ በኦሮሚያ ክልል ደቡብ ምዕራብ ሸዋ የሚገኝ ነው። ከዚህ ጋር አጎራባች በሆኑ አበሽጌ፣ ዳርጌ አካባቢዎች ተጨማሪ ስምሪት እናደርጋለን ብለዋል። ሆኖ አበሽጌ እና አማያን ጨምሮ በተለያዩ አካባቢዎች አራተኛ ዙር የመከላከያ ወደ አካባቢ እንዲገባና ትጥቅ እንዲያስፈታ እነ ሽመልስ እየጠየቁ ነው ብለዋል። እንግዲህ ተጨማሪ መረጃዎች ሲኖሩ የምመለስባቸው ይሆናል። ጀኔራል አባው እንግዲህ በትናንትና ወዲያ በነበረ የሰራዊት ምረቃት ላይ የግዳጅ መመሪያ መስጠታቸውን መረጃዎች ጠቁሟል። እንግዲህ በአገሪቱ ከፍተኛ ውጥረት ሲኖር ወደፊት መጥተው አስተያየት እንዲሰጡ ከሚደረጉት ወታደራዊ መሪዎች መካከል ጀኔራል አባው በተደጋጋሚ ያው በተለይ ከህወሓት ጋር በነበሩ ጦርነቶች እንዲሁም ደግሞ በፋኖ ጋር ባሉ ጦርነቶች በመጀመሪያ ዙሮች መግለጫ እንዲሰጡ ይደረጋል። በሰራዊት ምርቃት ላይ ንግግር ያደረጉት ጄኔራል አበባው የግዳጅ መመሪያ ሰጥተዋል። ለታላቅ ግዳጅ ሰራዊቱ ይዘጋጅ። ሁሉንም እናውቀዋለን። ለሁሉም ዝግጁ መሆን ያስፈልጋል። በዲጂታል ለሚመጣ ጦርነትም እንዲሁም ደግሞ በአካል ለሚመጣ ጦርነት ለሁለቱም አይነቶች ግዳጅ ዝግጁ መሆን አለብን የመንደር ጦርነትን በቅጡ እናውቀዋለን ዲጂታል ጦርነትን በቅጡ እናውቀዋለን ማን እንደሚያሰድበንም እናውቃለን ማን እንደሚልከውም የመንደሩን ጦርነት እናውቃለን በቂ ዝግጅት አድርገናል አጥንትና ደማችሁን ከስክሳችሁ ለዚህ ግዳጅ ተዘጋጁ ሲሉ ነው እንግዲህ ጀኔራል አባው የወታደራዊ ስምሪትና ግዳጅ እየሰጡት ይህ እንግዲህ በሰራዊቱ ምርቃት ላይ የተናገሩት ጀኔራል አባው ከዛ ቀደም ብለው በአማራ ክልል የተለያዩ ከተሞች ደብረ ብርሃን ኮምቦልቻ ጎንደር ባሕርዳር በመዘዋወር የአማራ ክልል የብልጽግና ባለስልጣናት እና የጸጥታ ሰዎች የክልሉ ጸጥታ ራሱን እንዲችል እና ሰራዊቱ ለሌላ ግዳጅ እንደሚወጣ በተናገሩበት ቅጽበት ክሊ ሰሞኑን በወሎ ቀጠናዎች የተጀመረው ዘመቻ ሁኔታዎችን እንደቀየረ ነው መረጃዎች የሚያሳዩት። ጀነራል አባው እንግዲህ የተናገሩት በሳምንት ልዩነት ክልሉን ለቀን እንወጣለን ብለው በተናገሩ በሳምንት ልዩነት የሀገሪቱ የምድር ጦር አብዛኛው ኃይል አብዛኛው ኃይል ወደ አማራ ክልል እየገባ ነው። በፊትም ቀድሞ እየገባ ይገኛል። እንግዲህ ለቀን እንወጣለን ማለትና አሁን ኃይል እየገባ የሚገኝበት ሁኔታ ያው የሀሳቡ እና መሬት ላይ ያለው እንዲሁም ደግሞ በሚዲያ የሚነገረውና መሬት ላይ ያለው ሁኔታ የተለያየ መሆኑን እያሳያል። ወደ ወልዲያ ስናሄድ ወልዲያ ከተማ የባጃጅ እንቅስቃሴ በመቆሙ ህዝቡ ከፍተኛ የትራንስፖርት ችግር ላይ መውደቁ ነው እየታወቀው ህዝቡ እንዲሁም ደግሞ የባጃጅ ባለ ንብረቶች ከስራ ውጭ በመደረጋቸው ለችግር መጋለጣቸውን ገልጸዋል። ባለፈው ሳምንት ወልደያ ዙሪያ የተደረገውን ጦርነት ተከትሎ ሙሉ በሙሉ የባጃጅ እንቅስቃሴ መቆሙ ይታወቃል። በዚህ ምክንያት የባጃጅ ባለንብረቶችና አሽከርካሪዎች እንዲሁም ደግሞ ህብረተሰቡ ችግር ላይ መውደቃቸውን ነው የገለጹት። ከዚህ ጋር በተያዘ የብልጽግና ባለስልጣናት የህዝብ ችግር አለ ብለው የመከላከያ ኮማንድ መሪዎችን ጠይቀው ነበረ። ሆኖም የመከላከያ አዛዦች እኛ ኃላፊነት አንወስድም የባጃጅ ዝምሪት ይጀመር ካላችሁ እያንዳንዱ ካድሬ ጥበቃህን ትወጣለህ የሚል ምላሽ ነው እየሰጡት። ጉዳዩ ከኛ አቅም በላይ ስለሆነ እኛ ኃላፊነት አንወስድም ሲሉ ምላሽ ሰጥተዋል። ሌላው ወደ ባህር ዳር የሚወስድን መረጃ ነው። ወደ ባህር ዳር የሚወስድን መረጃ ባህር ዳር ወጣቶች እየታፈሱ ነው የሚል መረጃ ነው። ጥቆማ ሰጪዎች አማካኝነት በሲቪል እና መለዮ በለበሱ የመንግስት የጸጥታ ኃይሎች በከተማው ወጣቶች በምሽት እየታፈሱ ነው። ትላንትና መሻሹን ይላሉ አንድ የዓይን እማኝ አስራስድስት ወጣቶች ታፍሰው ተወስደዋል። ወደ የት እንደተወሰዱ አልታወቀም። በፓትሮል ወታደራዊ ተሽከርካሪ ታፍሰው ሲወሰዱ መመልከታቸውን የአይንማኝ ገልጸዋል። ከዚህ ባሻገር እንደዚህ ወልዲያም እንደዚህ ወጣቶች እየታሰሩ መሆናቸውን የሚገልጹ መረጃዎች ወጥተዋል። ወደ ሌላው መረጃችን የትግራይ የሰላም ኃይል የሚባለውን እየተመለከተ ነው። የትግራይ የሰላም ኃይል ዛሬ በርካታ የህወሓት ታጣቂዎች እንደተቀላቀሉት ባሉት ማህበራዊ ሚዲያና ማህበራዊ ሚዲያ ጋዜጠኞች በኩል መረጃዎችን እየለቀቀ ነው የሚገኘው። በሰሞኑ እንግዲህ ከስድስት መቶ በላይ የትግራይ ታጣቂዎች እና ወጣቶች በአንድ ቀን የትግራይ የሰላም ኃይል የሚባለውን ከተቀላቀሉ በኋላ ዛሬ እንደዚሁ ወታደራዊ አዛዥን ጨምሮ ሌሎች ወደዚህ ነፃ መሬት ወይም ደግሞ ሀራ መሬት እያሉ ወደሚጠሩት የትግራይ ሰላም ኃይሎች ስለመቀላቀላቸው መረጃዎች ጠቁመዋል። ያው እንግዲህ በከፍተኛ ሁኔታ በፌደራል መንግስት ይደገፋል የሚባለው የትግራይ ሰላም ኃይሎች በርካታ ታጣቂዎችን ከህወሃት እያስኮበለለ ቢሆንም አንዳንዶቹ ትንሽ ቆይተው እንደዚሁ ደግሞ የተለያዩ ጥቅማጥቅሞችን ካገኙ በኋላ ተመልሰው ወደ ህወሃትም ይኮበልላሉ። ነገሩ ውሃ ቅዳ ውሃ መልስ ነው የሚሉ አስተያየቶችም እንደዚሁ ከአሁን በፊት ወጥተዋል። ለዚህ እንግዲህ ወታደራዊ መሪ ከነበሩ መካከል ወደ ህወሃት እየተመለሱ ስለመኖራቸውም ታውቋል። አፍሪካ ቀንድ፣ ኤርትራ የተመለከተ መረጃ አስመራ የሱዳን የልዑክ ቡድን ትላንትና ወደ አስመራ ከገባ በኋላ የሁለት ቀናት የስራ ጉብኝትና ስምምነቶችን አድርጎ ወደ ካርቱም ዛሬ ስለመመለሱ የኤርትራ ማስታወቂያ ሚኒስትር አሳውቋል። ኤርትራ የውጭ ጉዳይ ሚኒስትር የሱዳን ጠቅላይ ሚኒስትር ይቅርታ፣ ካሚል ኢድሪስ ሱዳን ኤርትራን ታመሰግናለች ብለዋል። ኤርትራን እንደ ጎረቤት በሱዳን ጉዳይ ለያዘችው አቋም ሱዳን በታሪክ የሚቀመጥ ምስጋና እንዲሁም ደግሞ የሚቀመጥ ውለታ አለባት ሲሉ ከዚህ ጋር በተያያዘ እንግዲህ ኤርትራ እንደ ጎረቤት ሀገር ያለምንም ጣልቃ ገብነት የሱዳንን ጉዳይ በሱዳን እንዲፈታ እያደረገች ላለችው ጥረት ምስጋናችን ላቅ ያለ ነው ብለዋል። ከዛ ባሻገር ሁለቱ ሀገራት ፖለቲካዊ፣ ባህላዊ፣ ኢኮኖሚያዊ ትብብሮችን እንደዚሁ ስምምነት ስለማድረጋቸውና ወንድማማች የሆነ የግዛት እንዲሁም ደግሞ የግንኙነት ስምምነቶችንም ስለማድረጋቸው እየወጣው መረጃ እያሳያል። ለሰዓት ያስኳቸው አጫጭር መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ